ቆይ እኔ እስከመጣ መጠበቅ አቁታችሁ ነው ችግር ፈጥራችሁ የጠበቃችሁ። ልጅቷ እንደዛ መናገር አልነበረ። በቃ ለፖሊስ ታመለክታለች፣ ከዛ ቤተሰቦች ይሰማሉ። ደግሞ የዋናም ትሰማለች። በቃ ነገሩ ተበላሽ ክንዱ የቤት ሰራተኛዋን ሀናን እያስጨነቃት ይገኛል። አንቺ ከዚህ ቤት ምግብና ጽዳ ብቻ ሳይሆን ስራሽ ከዚህ በኋላ ብዙ ነገሮችን መስራት ይጠበቅብሻል፣ ግዴታ ደግሞ በተለይ እኔን ማገዝ አለብሽ፣ ያለ በለዛ ግን አነቄ ነው ምግልሽ እያለ እያስፈራራት ይገኛል። ይህን ቤተሰብ አንድ ለማለት ትተባበርኛለሽ። እንደዚህ እያናገራት እያለ ልዑል ወደ ኪችን ይገባል። የምትፈልጊው ነገር አለሽ ብሎም ይጠይቃታል ሀናን። ከንዱንም ማድቤት ካየው በኋላ እንዴ አንተ ከዜና ምን ትሰራለህ? በማለትም ጠይቆታል። አው ጨርሻለሁ፣ የምፈልገው ነገር ነበረኝ ወጠው ብሎም ተከታትሎ ወጣ። ወይዘሮ ሀናም አይ ልጄ አመሰግናለሁ፣ ምንም የምፈልገው ነገር የለም ብላ ሸኘችው። ልውል በይመጣላት እንደተለመደው ከንዱ እየደበደባት ነበር ሀናን። ከንዱም ከቤት ከወጣ በኋላ ቀጥ ብሎ ወደ አባቱ ቢሮ ይሄዳል። አቶ አሎም ስራው እንዴት ነው ብሎም ጠይቀዋል። ልዑልስ እንዴት ነው ብሎ ሲጠይቀው፣ ልዑል እኮ ስራውን ትቶታል፣ ከጓደኞቹ ጋር መጠጥ ቤት ምናምን እያለ ልዑልን በአባቱ ፊት ጣልጣል እያደረገ እሱን ከፍ ከፍ እያደረገ ይገኛል። ስራውን እየሰራ አይደለም፣ በአባቱ ፊት ዝቅ እንዲል ያደርገዋል። እንደዚህ እያለ እያወራ ከትንሽ ደቂቃ በኋላ ልዑልም ወደ አባቱ ቢሮ ውስጥ ይገባል። ልዑል እኮ ለቤተሰቡ የማይሰጠውን ጊዜ ለጓደኞቹ ቢሰጥ ይመረጣል እያለ እያቀጣጠረም ነበር ክንዱ። ልውልም ወደ አባቱ ቢሮ ከገባ በኋላ አባቱ ቋንተ ልጅ ምንድንነው ነገርህ? ንቀት ነው እንዴ? እኔ እንዴት ነው ዝም ብለህ ሳተኝና ሰላም ሳትለኝ የማገባ? ብሎ ቆጣውን ያነሳበታል። ወይስ ደግሞ አላየኝም? ወይስ ደግሞ ንቀት ነው? እረ አባዬ እንደዛ አይደለም። ሰራተኞቹ ጋ እኮ እያወራሁ ነበር። ከንዱ እኮ ይነግራል ብዬ ነው ስለ ስረው ሰራተኞችን እያወራሁ ነው። ሌላ ምንም ነገር የለም። ብሎ ለማስረዳት ቢሞክርም ከንዱ ነገሩን አቀጣጥሎ ስለነበረ አባቱ ምንም አይነት ሀሳብ እንዲሰጥ አልተናገረምና እድልም አልሰጠውም ልዑልም ገባውና ወደ ክንዱ ቢሮ ከሄደ በኋላ ምን እያደረግክ ነው ምን ብለው ነው ለአባቴ ብለው ይጠይቀዋል ደግሞስ ለምንድን ነው በስርዓት የሚሰሩትን ሰራተኞች እና ገንዘባቸውን የማትሰጣቸው በዛ ላይ ደግሞ ለምንድን ነው የምትደበድባቸው እነሱ እኮ ሰው ናቸው የቤት ልጅ አላቸው ልጃቸውን ያስተዳድራሉ አንተ ምንድን ነው የአይምሮ ሆዴን የሚባል ነገር የለህም እንዴ በአግባቡ አሰራቸው እንጂ ደግሞ ያላቅማቸው የምታሰራቸው ለምንድን ነው ብሎ ቢጠይቀውም ልውል ክንዱ እኔ ክንዱ ነኝ፣ አያገባኝም። እዚህ እኮ ሁሉም ሰው የሚመጣው ለስራ እንጂ ለመቀመጥ አይደለም እያለ ይመልስለታል። ሰራተኞቹን አትበድል ብሎ ቢናገረውም ክንዱ ምንም እየሰማ አልነበረም። አያገባኝም፣ ግድ የለኝም የሚል ምላሽ ነበር የሰጠው ለልዑል። ልዑልም ምን አስበ ነው ይህ ቢሮ እኮ የአባታችን ነው። የአባታችን ቢሮ እስከሆነ ድረስ ደግሞ ስራውን ልክ ራሳችን እንደምንሰራውና የራሳችን አድርገን ብናሰራቸው እየተሻለ ነው ብሎ ምክር ቢሰጠውም ክንዱ፣ አሁንም አሻፈረኝ፣ ይህ ቢሮ የራሴ ነው እያለም ይመስላል። ተረትም ተርቶበታል። ከዚህ በኋላ እንደዚህ እንዳትናገረኝ አሁን ቡጣኝን ከቢሮ ብሎም አስወጥቶታል። ጨርሽ ያለው ሀሳቤን፣ በማለትም ዝም እንዲል አድርጎታል። ልዑልም ወደ ቤቱ ከተመለሰ በኋላ ቁጭ ብሎ እያሰበ ይገኛል። እዚህ ገብኮ ያሉት እነዛ ሰዎች ሰዎች ናቸው እንደኛ። እንዴት አድርጌ ነው እነሱን ሳልበድልና ሳልጎዳ የማገዛቸው እያለ ያሰበ ነው። ከየትኛው ልሁን ይላል። በእምነት ሳሎ ላይ ቁጭ ብላ ነበር። እናቷ ወይዘሮ ኤልሳ መጣችና ልጅ ለምንድን ነው ፊትሽ እኮ ልክ አይደለም፣ ምግብ በላሽ? ብላ ስጠይቃትም ምግብ አልበላውም፣ ለምን ስትባልም እነዚህ ሰዎች የሚሰጡኝ ምግብና የሚሰሩት ምግብ ምንም እየጣፈጠኝና እየወደድኩት አይደለም፣ ብላ ለእናቷ ትናገራለች። ወይዘሮ ኤልሳም ታዲያ ምን ይደረግ፣ አንቺ ካልበላሽ ሰራተኛ እንቀይር ብላ ብታማክራትም አይ አልፈልግም ብላለች። ስለዚህ ችግሩ ከሰራተኞች ሳይሆን ችግሩ ከራስሽ ነው ብላ መልሳላታለች። ይህን ጸባይሽን አባትሽ እንዳይሰማ አስተካከ እያለች እየመከረቻትም ነበር። ሰራተኞቹን ደግሞ ለቀቅ አርጊያቸው እራቂ ብላታለች። ወይስ ደግሞ እኔ ሰርቼ እንዳብላሽ ነው የፈለግሽው አለቻት። ልዑልና አቤላ በሌላ በኩል ተገናኝተው ነበር። ልዑል ምን ሆነ ነው ይለዋል። እኔ እያወራሁ እኮ ስለ ሀሳቤና ስለደረሰብኝ ችግር ሀሳቤን እያካፈልኩህ አንተ ግን እያዳመጥከኝ አይደለም ይለዋል ልዑልን ልዑል የተፈጠረውን ነገር ለአቤላ ለጓደኛው ቢያማክረውም አቤላ ግን ነገሩን ቸላ ቸላና ነቅ ነቅ እያደረገው ይገኛል። ምንድን ነው የምታወረው? እኔ እኮ ስለ ስራን ማውራህ ይለዋል። አቤላም አንተ ብትሰራ ባትሰራ ምን ያደርግልሃል? አባትህ እኮ ዘናጭ ባለ ሀብት ነው ብሎ መለሰለት። ልዑል እኔ ገንዘብ ሳይሆን የምፈልገው ሰው ነው ይላል። ለማንኛውም ከዚህ ቦታ ለምን ጠራኝ ብሎ ሲጠይቀውም የሆነ ሰው ላስተዋውቅ ነው ይለዋል። ተሎ ወደ ቤት መመለስ አለብኝ፣ ንገረኝ ጉዳዩን አቤላም ወደ ቀጠረው ቦታ ወስዶ ልጅቷን ያስተዋውቀዋል። ይች ልጅ ቴና ትባላለች፣ ከአንተ ደግሞ የሆነ ልጅ አለ ብሎም ያስተዋውቀዋል። ልዑል በጣም ይደነገጣና እንዴት ሊሆን ይችላል? እኔ አላውቅሽም። በእርግጥ ነው አንድ ጊዜ የጠጣን ጊዜ አይቼሻለሁ፣ ከዛ በኋላ ግን አላየሁሽም ይላታል። ልጅቷም እንዴ እስካሁን እኮ ልጅን ብቻዬን የማሳድገው አግዘኝ፣ ዳይፐርም ምናምን እያለችው ነው። አቤላም እስካሁንም እኔ እያገዝኳት ነበር ብሎ ይከራከራል። ማለት አንተ ሁሉ ነገር እያወቅክ እንዴት እስካሁን አልነገርከኝም? ሲለውም አይ ነገሩን አሁን የሰማሁት ብሎ እንደገና ያጭበረብረዋል። አሁን እኔ ምንም የማውቀው ነገር የለኝም፣ ከአቤላ ስልክሽን ተቀብዬ እደውልልሻለሁ አለው በማለትም ተለይቷቸዋል። ልዑልም ወደ ቤት ከተመለሰ በኋላ የቱ ጋር እንደሆነ ሰተቱ ባላውቅም ግን ደግሞ በጣም ቸ ከባድ ውስጥ ነኝ ያለሁት። ዮሐናና በእምነት ዮሐና ስራውን እየሰራች እያለ በእምነት ትመጣና ስሚ አንቺ እንደለመድሽው እቃ የለት ሰርቄ ነው ወይስ ደግሞ ምን እየሰራች ነው ትላታለች አሁን የወሰድሽውን እቃ በፍጥነት መልሽ ብላ ስጠይቃትም እኔ ምንም የወሰድኩት እቃ የለም ስትላት በዚህ መጥረጊያ ነው የምከሰከዝሽ ወገብሽን ብላ ቀማቻትና እውነትም እንዳለችው በእምነት ደበደበቻት ይሆናል። ይኋናም ኦ ብላጨዋለች። ክንዱና ሀና ሀና በመንገድ ላይ ነበረች ወይዘሮ ሀና ይላታል። በሀሳብ የተስማማሽ እንዴ? አንተ እኮ ጥሩና መልካም ልጅ ነህ። በዛ ላይ ደግሞ የቤት የመጀመሪያ ልጅ ነህ። ለምንድን ነው እንደዚህ የምታደርገው? እባክህ አቶ አለሙ እኮ ወንድሜ ነው ትለዋለች። ምን አሁንስ ወንድምሽ ሆነ ብሎም ይናገራታል ሁለተኛ በመንገድ እንዳላገኝሽ ብሎ ዝቶባት ይሄዳል። ዮሐናም ኪችን ሆና ኤልሳ መጣችና የትነታና ብላ ሰጠይቃት እግሯን እያመማት ስለሆነ አልመጣችም አለቻት። ጀምራችሁ ብላም አኮረፈች። ዮሐናም በጣም እያዘነች ነበር። እናቴ ከምን አይነት ቤት ውስጥ ነው የምትሰራው? ለካ እንደዚህ ጨካኝ ናቸው እንዴ! አባቴ ከሞተ በኋላ እናቴ ምንም አላረፈችም። ምን አለ ወደዚች ምድር ባልተፈጠርኩና ባልተመለስኩ እያለች እያሰበችና እየተጨነቀች ነው እናቷ ምን አይነት ስራ እንደምትሰራና ምን አይነት ጸባይ ይዛ እንደምታስተናግድ በዚያው ተረድታለች። ህይወቴ ተመሰቃቀለ። ማርቆስ እና አለሙ ማርቆስ በደረጅ ውስጥ የተካሄደውን የፋይል ሰነዶችን ለአቶ አለሙ ያስረዳዋል። እነዚህ ፋይሎች እንደዚህ ሲሆኑ እኔ የትቼ ነው በማለትም ይጠይቋል። አቶ አለሙ አለሙ ማርቆስም እስካሁን ታዲያ የት ነበር ነገር ሲፈጠር ብሎ ሲጠይቅ፣ እንዴ አቶ አለሙ እኔ እኮ አዲስ ሰራተኛ ነኝ በማለት መልሷል። ማለት ማን ነበር ስምህ? ማርቆስ የሎል ጓደኛ አዎ ይሁ ከሆነማ፣ አንተ ራሱ ተሳስተሃል፣ ወንጀለኛ ና ተጠያቂ ነ ብሎም ይጠይቀዋል። ሌሎችስ የጠፉ ፋይሎች? እነሱ የት እንዳለው አላውቅም፣ እየፈለግኳቸው ነው ብሎም መልስ ሰጠው። ፋይሎችን እፈልጋለሁ ብለህ ብትወስድስ ይለዋል። እንደዛ ካሰቡማ አንተ የምታምነውን ሰው ከራሴ እንዲከታተለኝ አድርግ ይለዋል። አይ እንደዝማ አይሆንም፣ አንተም በራሴ መንገድ ታጣራለህ ነገሮችን፣ እኔም በራሴ መንገድ አጣራለሁ ይለዋል። ልዑልም የተደረሰበትን ነገር ለማወርክ እያማከረው ነው። ልጅማ ሊኖረፍ አይችልም አቤላን እንደማላምነው ታውቃለህ። በአንድ ቀን እኮ ህይወት የተበላሸ አባት የሚሰማስ ቤተሰቦች ስያለ እየተጨነቀ ነው። ይህ ነገር የተፈጠረው በፈቃድ አይደለም። በዛ ላይ ደግሞ ነገሮቹ ምን ያክል እውነተኛና እርግጠኛ እንደሆኑ ማጣራት አለብህ። ልጅቷ ማን ነበር ያልከኝ ስሟን? ቲና ቲና፣ ልጅ አለኝ ካለች እውነቱን ለማወቅ ዲኤንኤ ትመርመር ማለት አቤላ እኮ ጓደኛ ነህ እንዴ ልጠረጥረው ቻልክ ቢለውም አዎ፣ በቃ እንደዛ ነው ብሎታል ዮሃናና፣ በእምነት ዮሐና ስራውን እየሰራች እያለ ኪችን ውስጥ በእምነት ትመጣና ምነው አንቺ ፊት ነሳሽ ትላታለች። ስልክ እኮ እያወራች ስለነበረ ነው አለቻት። ምላሽ አትስጭ ከአሁን በኋላ የምልሽን አድርጌ ትላታለች። አሁን ቀጥ ብለሽ አሳይመንቱን ሰሪልኝ፣ ያለበለዚያ እያለሽ ስትፎክርባት፣ ግን እኮ አሳይመንቱን እኔ ከምሰራው አንቺ ብሰሪው እየተሻለ ነው የሚጎዳሽ አንቺ ነው ስትላት፣ በጠፊ ትላታለች። እሺ በቃ እሰራለሁ ብላም ተስማማች። አለሙና ከንዱ ፋይሎች የት ነበሩ ብሎም ጠየቀው። አባ እያስጨነቀኝ ነው በማለትም ከእንዱ ይመልሳል። የተወሰኑ ፋይሎች ጠፍተዋል አውቃል። ስለ ሰራተኞችስ አንዳንድ ነገር እየተባለ ነው ሰምታል። አዎ ሰራተኞችን እየተከታተልኩ ነው፣ ፋይሎችንም እየፈለግኩ ነው ይላል። ሁሉንም ፋይሎች ፈልጋቸው በዚህ ወር ቢሮችን የሚጎበኙ ሰዎች ይመጣሉ። አንድ ነገር ቢጠፋ ግን ተጠያቂው አንተ ነህ ብሎ ያሳስበዋል። ምን በማለትም ተንተባትዋል። ክንዱ ክንዱ ስራውን ያውቃልና፣ አቤላ ስልክ እያወራ ነው ከቴና ጋር። ይህን ነገር ምን ያገናኘዋል ከአንቺ ጋር ይላታል እኔ ብዙ ነገር እያቀድኩ እሷ ደግሞ አፈረሰችው እያለም ይመስላል ክንዱና ማርቆስ ፋይሉን ስጠኝ ይለዋል ቢሮ ውስጥ ቁጭ ብለው የምን ፋይል አልሰጠም ለአቶ አለሙንም ነው የምሰጠው ይለዋል እኔ እኮ አለቃህ ነኝ ያለዛ ትባረራለ ብሎም ያስፈራረዋል እኔ ከስራ መባረሩ ምንም አይመስለኝም ይለዋል ክንዱም በንዴት ምንጥቅ ያደርገዋል። ቅዱስም መስረጃ እየሰበሰበ ስለነበረ ቪዲዮ ቀርጾታል ራብና ደህንነት እንዴት እንደሆነ ታይቅ ታያለ ከዚህ ቢሮ ውስጥ ካስወጣው እያለ ቢፎከርበትም ማርቆስ ግን ምንም ጆሮ አልሰጠውም ልዑልና አባቱ። ልዑል የተፈጠረውንና ለሰራተኞቹ የደረሰባቸውን ግፍል ግፍ ለመናገር ይሄዳል ወደ ቢሮ። ሳላውቀው ቢሮዬን ዘረፍከኝ እንዲለዋል። አባቱም አያ አባዬ ምናልባት በቢሮ ውስጥ የሚካሄዱትን ነገሮች ካላወቅ ልንገርህና ላሳውቅ ብዬን የመጣሁት በማለት ሲመልስም አባቱ በቆጣ አንተ ማነህ ሲጀመር፣ ከዚህ ቢሮና ስራ ብለህ እምቢ ብልሃል። ስለዚህ የምን ልታረግ ነው? ልከሳኝ ነው ከሰራተኞች ጋር ተሰባስበ በማለት ይናገረዋል። እረ እንደዛ አይደለም ብሎ ለማሳመን ቢሞክርም አባቱ ግን በጣም ተናዶ። አባት ልከሰው ነው በማለትም ተቆጥቶ እንዲወጣ አድርጎታል። ከቢሮ ወደ ቤት ከተመለሰ በኋላ ታሎኑም ለሚስቱ ልጅሽንማ ከዚህ ቤት ማባረር አለብኝ፣ ሊከሰኝ ነው እኮ ተባብሮ ከሰራተኞቹ ጋር እያለ ያወራት ነው። አይ አንተ ደግሞ ጀምረህ፣ እኔ በእርግጥ ስለ ስራህ ምንም የማውቀው ነገር የለም፣ በእርግጥ ልጅን ደግሞ እያወቀው አይደለም ትለዋለች። ሰነፍ ነው እያለ ያወራት። ልጅ ከዚህ ቤት መውጣት የለበትም እያለች እየተከራከረች ነው። አቤላና ማርክ ደስታ ሊገለኝ ነው ይላል፣ ማለት ፍቅር ይዞኛል ያቺ ከነ ልዑል ቤት የምትሰራው የኋና ምንም አይነት ፊት አሰጠኝም ነበር። አሁን ግን ደስ ብሎኛል። አንተ እንዴት እንደስ ታደርጋለህ ልዑል እንደሚወዳት ታውቃለህ ይለዋል። አውቃለሁ ነገር ግን ከሁለታችን አንዱ ያሸነፈ ይወስዳል ይላል። ቲና ተመልሳ መጣ ነበር ልዑልን ለማግኘት ማርቆስም ነበረና ተሰብስበው ቁጭ ብለው ስታገኛቸው በጣም ተደናግጣ እኔ እኮ ብቻህን መስሎኝ ነበር ለካስ ተሰብስባችሁን። የመጣችሁት ልጅን አስተኝቼ ነው የመጣሁት ስለዚህ መሄድ አለብኝ ብላ ትቻኮላለች እነሱም የመጡበትን ሀሳብ ዲኤንኤ ምርመራ ልንመረመር ነው ልጁ የኔ መሆኑን ላረጋግጥ ነው ሲላት፣ በጣም ተደነግጥና ገንዘቡን ስጠኝ ያለዛ ግን እሄዳለሁ እያለ ስትከራከር ነበር። አቤላም እኔ ሳልመጣ ነገሩን ጀምራችሁት፣ እንዲህ ብሎ ሀሳብ ሰጥቷቸዋል። የራሳችሁ ጉዳይ፣ እኔ ልጅን አስተኝቼ ነው የመጣው ብላም ጥላቸው ሄደች። ሁሉንም አበላሸሁት፣ አሁን ቤተሰቦች ያውቃሉ፣ ዮሐናም ታውቃለች እያለ ልዑል ደግሞ እየተጨነቀ ነው። የአባቴን ታሪክ ደገምኩት ማለት ነው ይላል። ከዛ ዮሐናም ትለየኛለች። ድራማ በዚህ ነው የተቋጨው። ሰላም ጤና ይስጥልኝ፣ የቻናሌ የቤተሰቦች ሰዎች፣ ስለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ተቀላቀሉ። በቀጣይ ቪዲዮ እስከምንገናኙ መልካም ጊዜ ይሆንላችሁ።